ብሩኬ ከባድ ሀዘን ገጠመው። ሞገስ ከዚህ በኋላ ምንም የምፈራው ነገር የለኝም ፊት ለፊት ዝናን እጋፈጠዋለሁ አለ። ዳጣ ምን ገጠማት? ዳጣ በሚያሳዝን ሁኔታ የአባቷ ቤት ወይም ደግሞ አባቷ የጣላት ሰውዬ ቤት ፈረሰ፣ እናም ተስፋ ቆረጠች። ማህሌት ከዚህ በኋላ ምንም አይነት አማራጭ የለኝም፣ ሁሉም ነገር ስላስጠላኝ ሞገስን አስገድዬ የብሩክን ቤት የራሴ አደርጋለሁኝ ብላ ለኢፍራታ ተናገረች። ኢፍራታ ከባድ ማስጠንቀቂያ ሰጠቻት። ትሰሚኛለሽ፣ የማይሆን ነገር አታድርጌ። ዝና ከዚህ በኋላ እየተጠቀመብሽ ነው እንጂ በፍጹም አንችን ሊያገለግልሽ ወይም ሊጠቅምሽ አይፈልግም። ምክንያቱም ሞገስን ካስገደልሹ በኋላ ነሽ ገዳይ ብሎ እስር ቤት ነው የሚያበሰብስሽ። ተይ ብትላትም እንቢያለች ብሩኬ ስንት ዓመት የለፋባትና ለልጁ ብሎ ብዙ ነገር ያደረገ ሚስቱን የካደበት እንዲሁም የሚወደውንና አብራዴ ጓደኛውን አሳልፎ የሰጠበት ስንት መስዋዕትነት የከፈለባትን ልጁን በሚያሳዝን ሁኔታ በሰው ሀገር አጣት እና ምሳሌ ከዚህ በኋላ አትመጣም፣ ሞተች። በጣም ያሳዝናል፣ ልብ ይሰብራል። ቅድስቴ ማመን አልቻለችም። ጋሼ ይህ ትክክል አይደለም፣ በፍጹም ምሳሌ ልትሞት አትችልም! እያለች መሬቱን መምታት ቀጠለችበት። ብሩኬ፣ ከዚህ በኋላ ምሳሌ አትመጣም። ሁሉንም ነገር ያልሽኝል ነገር በሙሉ አድርጌ ነበረ፣ ነገር ግን ምንም ነገር፣ በቃ ፈጣሪ ስላልፈቀደው ምሳሌ አልመጣችም ብሎ ብሩኬ በከባድ ሐዘንና ልብ መበሰበር ለዳጣና እንዲሁም ለቅድስቴ አበሰራቸው። እነሱም እምባ ደም አለቀሱ። ሞገስ ሞገስ የጓደኝነት ጥግ ሉላ፣ ሞገስ እኮ ትሰማኛለህ። ሞገው ልክ እኮ ነው ብሩክ። እንዴት እንደዚህ ታያለሽ ሉሉ? ልክ እኮ አይደለም። እንዴት እኔን አሳልፎ ይሰጠኛል? ታውቂያለሽ፣ እኔ ትዝ የሚለኝ ያን ጊዜ አንቺ አድነኝ ስትይ እሱ ደግሞ ዝናን ሰተት አድርጎ ይዞ መጥቶ ይዞች ሲሄድ ነው። ታዲያ ይህ ጓደኝነት ነው እንዴ? እስኪ ንገረኝ። እኔ እኮ በህይወት አለው አይደል? አየህ፣ እነሱ ደግሞ በህይወት ይኑሩ አይኑሩ የምናውቀው ነገር የለም። በዛ ላይ ቆይ፣ አንተ ከባድ ነገር ሰርተህ ይቅርታ አላደረገልህም እንዴ? ንገረኛ ብላ ስትለው ወደኋላ አሰበና ለካስ ብሩኬ ከማህሌት ጋ ተኝቶ እንኳ ይቅር ብሎት ጓደኝነታችን ይበልጣል ብሎታል ከዛም በላይ አዎ ልክ ነሽ አየህ ቢያንስ ደስታውን ሳያጣጥም ዝና አንድ ነገር ከሚያደርገው በፊት አንተ ልትደርስለት ይገባል ቢያንስ ተደብቀህ ልትከታተለው ይገባል ብላ ሉላዬ ስትነግረው እሺ አንቺ ያልሽኝም በሙሉ አደርጋለሁ ደግሞ ትልቅ ሰርፕራይዝ አለህ አለችው ምንድን ነው አይ እሱንማ ማታ ስትመጣ ነው የምነግረህ፣ ብላ ሉላዬ ሞገስን በሰላም ሸኘችው። ወደ እነ ብሩኬ ጋ። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዝና ማህሌትን ከጠራ በኋላ አንቺ የማትረቢ እንደ አንቺ የሆንሽ ቀፎ ነገር ነሽ ብሎ ሰደቧት። ቆይ፣ ምንድን ነው አሁን ደግሞ ምን አደረጉ? አረተው ዝና ሰው በቃ ባመጣልን ነገር ሁሉ መሳደብ ነው እንዴ? የሚቀልህ እስኪ ነገሪን። ከአንቺ የባሰ ቆርቆሮ ሰውዬ ቀጥረሽ እኮ አይደለም ሞገስ ሊገለው ይቅርና እንደውም ሆስፒታል አጋድሞታል። ምን እንዴት ሆኖ? ማለቴ ሞገስ እንዴት ይሄን ያህል ጀግና ጀግና ጫውቶትና እንዴት ይሄን ያህል ወንድ ሆነ? አየሽ፣ ሴት የላከው ሞት አይፈራም ተብሏል። ከዚህ በኋላ እኮ ሉላን የራሱ አድርጓል፣ ማንንም የመጋፈጥ አቅም አለው። ይሄን አታውቂም እንዴ? ለማንኛውም ሞገስ ስልኩንም እንደገና ደግሞ እሱንም ደብድቦ ሆስፒታል አስተኝቶታል። ከዚህ በኋላ ተሰምኛለሽ እኔ እኮ ሁሌ ቼክ የምጽፍልሽ እኔ ያልኩሽን በሙሉ እንድታደርጊ ነው እንጂ አንቺ ያልሽውን እንድታደርጊ አይደለም ስለዚህ ያልኩሽን በሙሉ ታደርጊያለሽ ካልሆነ ግን ሁሉንም ነገር አቋርጠዋለሁ ብሎ ተናገረ ከዛም እጅጉን ደነገጠች ማህሌት እሽ ዝና በቃ እኔ ነገርኩሽ እኔ የምፈልገው ሚስቴንና ሚስቴን ነው ከዛ በኋላ አንቺ የምትፈልጊውን ህይወት እሰጥሻለሁ አልኩሽ አይደለም እንዴ ማህሌት ብሎ ሲላት፣ አዎ ቆይ ግን እንደዛ ጭንቅላትን ከመታችሁ በኋላ እንዴት ነው አንተ ሉላን የምትፈልጋት ይህ ምን አይነት ፍቅር ነው ብላ ስትለው፣ እሱ አይመለከትሽም አንቺ ስለ እኔ ፍቅርና ስለ እኔ ህይወት የመገብገብ መብቱንና ማን ሰጠሽ? ስነ ስርዓት ያዥ ተረጋጊሽ፣ ብሎ ልክልኳን ነገራት። ዳጣ ዳጣና ሙጎ ከተገናኙ በኋላ እኔ መሄድ አለብኝ አሁን ሂደን ሁሉንም ነገር እንጠይቃለን፣ ስትል ሞገስ አረ ተረጋጊ ተረጋጊ አሁን እኮ እየተንቀጠቀጥሽ ነው ብሎ ሲላት፣ ምን ማድረግ እችላለሁ? እስቲ ንገርኝ። ያለኝ አማራጭ አንድና አንድ ፈልጌ አባቴን መጠየቅ ነው። በዛ ላይ ደግሞ እኔ ከማን ነው የመጣሁት የሚለው ጥያቄ ራሴ ላይ ችግር ፈጥሮብኛል። እባክህ ሙጎ ተረዳኝ ብለው ወደ መኖሪያው ቤት ሄዱ። እናም ሲሄዱ እንግዲህ መኖሪያ ቤቱ እንደፈረሰና በጣም ብዙ ዓመት እንደሆነ ከወደ ሰፈር መርዶ ደረሳቸው። እና ታዲያ የት ሄዶ ነው እዚህ የነበሩ ሰዎች ብለው ሲሉ፣ አይ የሆነ ሱቅ የከፈተ ሰው እያለ ግን እዛ ሂደሽ ብትጠይቂ ብለው መልእክቱን ነገሯት። ዳጣየም፣ ሙጎ ግን የእውነት አባየን አግኝቸው ስለ እናቴ የምጠይቃት ይመስልሃል? አሁና ተረጋጊ። ቅድስቴ፣ ቅድስቴ ቤቱን እያበጃጀች ባለበት ሰዓት እኔም ምልሽ ቆይ፣ ግን ዛሬ ሰርግ ነው ወይስ ደግሞ ቫራንታይን ነው እንደዚህ የምታደርጉው? ቅድስቴ፣ ቅመሟ አለቻት። አረ ተይ ዳጣዬ ተይ። ታዲያ ምሳሌ ከህክምና ድና መንጣቷ ትልቅ ቁም ነገር አይደለም እንዴ? በዛ ላይ ደስታውስ ብታይ አያይ! እኔ ግን የመሰለኝ አንቺና ብሩኬ ብራምባ እምትሰብሩ ነው። እኔ ምልሽ ግን ድንግልና ሻለ እንዴ? እንዴ? ምን ማለት ፈልገሽ ነው አንቺ? ድንግልና ባይኖረኝ ነው እንዴ? ባለፈው ልሽጠው ብዬ ያልኩሽ እኔማ። እሱን እኔ ምን አውቃለሁ? ግን እኔ ይኖር ይሁን አይኖር፣ እንግዲህ እሱን ባልሽ ሲሞክርሽ ባልሽ ቢነግርሽ አይሻልም? ሆ አንቺ እንደሆንሽ በጣም ስራ ፈተነሽ። ለማንኛውም አሁን አንድ ነገር ልነግርሽ እወዳለሁኝ። ምንድን ነው ቅመማ ንገርኛ። ዳንስ እንድታስተምርኝ እፈልጋለሁ። ምን? አሁን ምን ዘመናዊ ነው ባህላዊ? ሁሉንም ያካተተ። ስንት ትከፍልኛለሽ? አምሳ ብር ነዋ። አያያይ፣ በአምሳ ብር ማልነካካም። ሁለት መቶ ብር ብለው ዳንሳቸውን አሰለጣነቻ ትዳጣዬ። ከዛም በኋላ እኔ ምልሽ ቤቱን ከማበጃጀት ይልቅ ለምንድነው ሂደሽ ምግቡን የማትሰሪው? ማለቴ ያው ምሳሌ ምግብ በጣም ስለምትወድ ብዬ ነው። አይ አም ብላ ማለት እንዳንቺ ነው። አሁን ለምሳሌ ያስበሽ ነው ወይስ ደግሞ አንቺ ራስሽ ምግብ መብላት ፈልገሽ? አረተይ ዳጣታይ እያለች መቀላለዱን ጀመሩ። ሞገስ ሞገስ እና ሉላ አልጋው ላይ ተኝተው በሚያወሩበት ሰአት፣ እኔ እኮ ታውቂያለሽ በደከመኝ ሰአት፣ ተስፋ በቆረኩ ሰአት ምን እንደማደርግ። ምን ታደርግ ነበር? በቃ እመጣና አልጋይ ላይ ለሽ ብዬ ስላለፈው ስለ ልጅነታችን ስለ አንቺ ፈገግታ ሁሌ ነበርም አልመው ያኔ ድካሜም ተስፋ መቁረቴም እንደገና ሞራልና ኃይል ይሰጠኛል ብሎ ሲላት፣ ይህን ያህል እኔ ግን ምንም አይነት ተዝታም ሆነ ምንም አይነት ነገር የለኝም። ማለት ለምንድን ነው እንደዚህ የምትይው? ለም አልገባኝም። ምን ላርግ ብለህ ነው? ገና ከልጅነቴ ጀምሮ አንተን እንዴት መግደል እንዳለበት እንዴት እንደሚገልህ አገዳደሉን ሁሉን ነገር ነበር የሚያስተምረኝ። ስለዚህ ሁሌ ዛሬ ገደለህ ነገ ገደለህ እያልኩ ጭንቀት ብቻ ነው ያተረፍኩት። ወይ ሉላዬ፣ በጣም ይቅርታ እኔ ነኝ ለዚህ ሁሉ ያበቃሁሽ ብሎ ሲላት አይ አንተ አይደለህም ሞገስ፣ እኔ ነኝ እኔ። ምናልባትም ወደዚህ ምድር ባልመጣና አንተን ባላፈቅርህ ኑሮ እንደዚህ አልሆንም ነበር። አረላ እንደዛ አትበኝ እኔ እኮ አንቺን በማፍቀሬ በጣም ደስተኛ ነኝ። እንዲህም አትበይ እና ደግሞ ከዚህ በኋላ አንድ ውሳኔ ወስኛለሁ። በቃ ዝናን ዛሬ ብታይ እየተከታተለን፣ ለትንሽ ነው ያመለጥ ነው። ምን? አዎ፣ እንደውም ቢገርምሽ ዳጣን ነው እንጂ እኔን አልነበረም፣ ግን ዳጣን ተጠቅሞ እኛ ያለንበትን ቦታ ለማወቅ ነበረ። እባክህ ሞገስ እንሂድ ከዚህ ከተማ። በፍጹም እስከ ዛሬ ሀብቴን፣ ገንዘቤን፣ እራሴን፣ ሁሉ ነገሬን አሳልፌ ሰጥቼዋለሁ ከዚህ በኋላ ግን መሸሽም ሆነ መፍራትም ይበቃኛል። ከእንደገና ደግሞ አንቺ ራሱ ልታበረታች ነው እንጂ የብስ ዝናን እንዲፈራው እያደረግሽ ነው፣ ሉላ ብሎ ሲላት እሱ እኮ አውሬ ነው። አይ አውሬም ሆነ ሰይጣንም ሆነ ማንም ከማንም አያንስም። እና እናኔም ከዚህ በኋላ መሄድም ካለብሽ እኔን ገሎ አንቺም ደግሞ እኔን አፈር አልብሰሽ ነው እንጂ እኔ በቁሜ እያለሁኝ በፍጹም ለዝና አሳልፌ አልሰጥሽም ብሎ አላት። ማህሌት ማህሌት ዝም ብላ ቁጭ ብላ። ኤፍራታ ምን ሆነሽ ነው ማህሌት? ደግሞ ዛሬ ምን ሀሳብ እንደዚህ ድቅ እናለብሽ? በሀሳብ እኮ ሂደሻል። ምን ላርግ ብለሽ ነው? የዝና ነገር እያሳሰበኝ ነው። ምንድን ነው ደግሞ ዛሬ በጣም አበደብኝ። እንዴ ያ የቀጠርሽው ልጅሳ? ተይኝ፣ እሱንም አኮ ሞገስ ደረሰበት። አረ ሞገስ ጀግና ሆኗአላ። አዎ እንግዲህ ቢገርምሽ፣ እንደዛ ሰቃይታው እንኳ አሁንም ድረስ ሉላን ይወዳታል። እንዴ ማህሌት፣ እንግዲህ ፍቅር ነዋ ምን ልታደርጊው ትችያለሽ? እንደዚህ ነው አንዳንዴ። ብቻ ግን አላውቅም። እኔ የምልሽ ግን አንድና አንድ ብሩክን ታረቂው ነው ምን አዎ ብሩክን ይቅርታ አድርግልኝ በይ እሱ ደግሞ ስለሚወድሽ ያደርግልሻል አብደሻልበል እኔ ከዚህ በኋላ በፍጹም ብሩክናል ይቅርታ አልጠይቀውም ደግሞም ብሩክም እኔን አይፈልገኝም ምናልባት ሊፈልግሽ ይችላል አያያይ በፍጹም እውነት ለመናገር ብሩክ ላይ ያደረኩት ነገር በሙሉ ከንቱ ነው ግን አሁን ዝናን አምነዋለሁ ምን አረ ዝናን ባታምኑ ይሻልሻል። ተይ ማህሌት ትተይ፣ እንዴት ብለሽ ነው ዝናን የምታምኚው? እሱ እኮ ሊጠቀምብሽ ነው። እንዴት እንዴት ነው አንቺ ግን፣ ምን አይነት ሴት ነሽ? በባለፈው ብሩክን እንዳርገው እንዳርገው፣ ስትኝ ስታጓብዥ ነበር። አሁን ደግሞ ዝና የሆንሽም፣ ዝና ሊጠቀምብሽ ነው። አንቺ ግን ከዚህ ቤት እንደወጣልሽ ነው እንደፍላጎትሽ። በቃ ይሄን ብቻ ነው የሚያሳስብሽ? እንደዚ አይደለም ማህሌት። ያም ይሁን ይህ፣ ዙሮ ዙሮ ከዚህ ቤት እኮ መውጣትሽ አይቀርም። ምን ማለት ነው? አከራያዚ ራሱ ዛሬ ጣት እየቀጨቀጨች ነበረ። እና በቀጣይ በክራይ ጨምራለው እንዲሁም ደግሞ ሁለት ሴት ማከራየት አልፈልግም ብላለች። ችግር የለውም። ታውቂያለሽ፣ እኔ እንደውም ማድረግ ያለብኝ ሞገስ ነገልና የብሩክን ቤት የራሴ አድርገዋለሁ ከዛም በኋላ ሁሉም ነገር ያከትማል ብላ ስትል፣ አሁንም ሁለተኛ ሶስተኛ ስህተት እየሰራሽ ነው ዝና። ምንም ቢሆን ላንቺ ምንም አይነት ንብረት አይሰጥሽም። አይ ትሰሚኛለሽ፣ ኢፍራታ እስከ ዛሬ ካንቺ የተሻለ ዝና ነው ብዙ ነገር ሲያደርግልኝ የነበረው። ደግሞ እምዘንጭው እምበዩው በዝና ገንዘብ መሆኑን አትዘንጊ እያለች ለኢፍራታ ተናገረች። ምሳሌና ብሩኬ በጣም በሚያሳዝን ሁኔታ እንግዲህ ምሳሌ እዛው ቀርታ ብሩኬ ኤሪፖርት ላይ ማህሌትን ሲያያት እንዲሁም ደግሞ ቅድስቴን ዳጣየን ሲያያት እጅጉን እንደነግጠ ውድ የህያቤ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸርቆይ